መታከም ያለባትን ነገር ካለም ትታከማለች። ነገር ግን እንደ ቤተሰብ ኃላፊነት እዚህ መጥቶ እኛ ጋር ሊያግዘን የሚችል ሰው አለ። በሀሳብ ነው በሀሳብ ሳይሆን በአካል አልቋል ማለት ይቻላል። እንዴት ነበረ ያለው? እግዚአብሔር ይመስገን። እንግዲህ መጀመሪያ ላይ ያስገባውላችሁ የህታችን ሁላችሁም ብዙዎቻችሁ የታችሁት ይሆናል። ቲክቶክ ላይ ቤተሰቦቿ ከአስራ ሰባት አመት በኋላ አመት በኋላ ወደ ሀገሯ ታማ ስትሄድ እኛ ምንም ነገር የለንም። በቃ በምንድን ነው እንደ እነ ተስፍሽ ራሱ ማለት ነው እባካችሁ ነውና አገዙ እነ ጸበልም ሆነ ምንም ሆነ ምንም ሆነ ሰው ቤተሰብ ያስፈልጋታል። ሴ ከዛ እነሱ ምን አሉ አይ እና በሐሳብ ከሆነ ነው እንጂ በምን የምናግዘው ነገር የለም ማለት ነው ደሞ ይሄ ማለት ምንድነው ከሌለነ የለነ ነው ማንም ሰው ከሌላችሁ የላችሁ ነው እኛም ማለት በቃ አረብ አገር በቃ አገሩን ስንረግጠው ማለት ነው ማለት በጣም በቃ ቸግሯችሁ ምን ብሏችሁ ምን ብሏችሁ እኮ ነው የመጣችሁት ማለት ነው ግን አገሩን ከረገጣችሁት በቃ አገሩ የሆነ የዋህ ነው የሚያደርጋችሁ፣ በቃ አለ አይደለ የሆነ የዋህ ያደርጋችኋል። ማለቴ በቃ የተቸገራችሁት እናንተ የቀን ስራ እየሰራችሁ እናንተ ብዙ መስዋዕት ከፍላችሁ ተያያችሁ ስትሉ ማለት በቃ ምን ልበላችሁ፣ ትረሱትና ከዛ በኋላ በቃ ትረዳላችሁ። አትርዱ እያልኩኝ ሳይሆን በአግባቡ ቢሆን ግን ይቻሁን ይችታችን አስራ ሰባት አመት ሙሉ ዝም ብላ ይሄ የተሰራልሽ ይሄ የተሰራልሽ ስትባል ሄዳ እንኳን ሳታይ መጨረሻ ላይ በሽታ ምክንያቱም አረባ ገረ ብዙ ብዙ አመት በቆየም ቁጥር በሽታ ነው መንገዘው። እኛ እኛ እኮ ሰውነታችን ወፍሮ ሊሆን ይችላል፣ ሳይሆን ነጭ ሆነን ነው ይችላል። ግን የውሸት ውፍረት ነው፣ ፌክ ነው። ወቀው ውሸት፣ እውነት አይደለም። ምክንያቱም እኛ ምንናጠው ብዙ ነገሮች አሉ። ብዙ ነገሮች የማይመጁና አሉ። ምንዙ ነገር በቃ ከምግብ ጀምሮ እንጀራ ገዝታችሁ ስትበሉ እና ሩስ ከምትበሉ የቱ ነው የሚሻላችሁ? ማለት ኢትዮጵያ ማለት ብትቸገሩም እንኳን የምትፈልጉት ነው መጥበሉት የምትፈልጉት ስጋ ምናምን ችግር የለው። ግን እዚህ ሀገር ስደት ላይ ማለት ነው እንጀራ በሽሮ በጣም የሚናፍቀው እንጀራ በሽሮ ማለት በቃ ስታዩ ማለት አመት ባል ምናም በጣም የናፈቃ የማያገኙ መግዛት የማይችሉ ወላይ የማይወጡ ወላይ እንዴት እንደሚገዛ የማያውቁ አሉ። ሊሆን ብዙ አሉ ማለት ነው። አንዲ አንድ ሌላ ቤት ሰራ ነበር እዛ ቤት እኔ አራት አመት ስኖር በጣም ያለሁበት አገሩ ሩቅ ነበረ። ወደ ገጠር ነበር። አይመጣልኝም አንድ ቀን ሳልበላ ተሰስች ማለት ነው። ግን ያኔ አለማወቅ ነው እንጂ አሁን እንዳሁኑ ቲክቶክ የሚባል አልመጣም ነበረ። ፌስቡክ ነው ብዙም አልነበረም። አሁን ላይ ግን እናንተ ብራችሁ የጽነቃችሁ እንጂ ይመጣሉ። ግን ደግሞ አገሩ ሩቅ ከሆነ አይመጡም የሁለት ሰዓት ከሆነ የአንድ ሰዓት ተኩል ከሆነ እናንተ ሁሉ አንድ ጊዜ እንጀራ ብለ ይመጡላችሁ እና የዛ የዛ ናፍቆት አለ፣ የቤተሰብ ናፍቆት አለ። ብዙ ነገሮች እዚህጋ ትጨነቃላችሁ፣ ሰዎቹ ጋር ስትጨቃጨቁ ብዙ ሃይምሯችሁ፣ በጣም ብዙ በቃ ከአመት ከአመት ከአመት በቃ የተሻለ ነገሩ በቃ ሁ ጊዜ መጥረጊ እንትን ማለት ሁ ጊዜ የተሻለ ነገር ስ አንድ አይነት ነገር ስለሆነ አንድ አይነት ነገር ስለሆነ በሽታ እናንተ ትገዛላችሁ ማለት ነው። በዛ ሰዓት ወደ ሀገራችሁ ትሄዱ ከሌላችሁ እኛ እኮ ሰታናለች እንደዚህ የሚል የለም። እኛ በዛ ሰዓት በዛ ሰዓት ሰታን ሰታናለች እኮ። እንደዚህ ነው፣ እንደዚህ ነው። ስለዚህ ማለት ቤተሰብ መረዳት እያለ ቤተሰብ መረዳት ባለበት መልኩ ይረዳል። ግን ደግሞ እናንተም በሚጎዳ መልኩ ሳይሆን መጀመሪያ ለራስ አያቸው አይደል፣ በሀሳብ ነው እንጂ እኛ ምን 17 ነው ገንዘብ አመት ገንዘቡን በልተው በሐሳብ ነው እንጂ እኛ የምንረዳህ በሌላ አንረዳት ምናምን። አያችሁ ማለት ነው። ይሄ በጣም ከባድ ነው። ይሄን እናንተ ምን ያህል ማለት ትምህርት ሊሆን ይገባል፣ ትምህርት ሊሆን ይገባል። እና ብዙ አመት በቆየን ቁጥር በሽታ እየገዛ ነው ብዙ ነገሮችን ትንያሉ እየተበላሹ። እዚህ ጋር ብር ብንቆጥርም እዛ ጋር የሚበላሽ ነገር አለ። ልጅነት ልጅነት እናጣለን። ብዙ ነገሮች አሉ። ሁሉ ነገር ማለት ሁሉ ነገር በጊዜው ሲሆን ደስ ይላል። ጊዜው ካለፈ ግን ምን አይሆን የሚሆን ነገር የለም። ስለዚህ እህቶቼም እናንተ እንትን ማለት አለባችሁ። ማለት ስትረዱ በአግባቡ መሆን አለበት እንጂ እያንዳንዱ ነገር በረዳፊ ነገር ድፊት ስትሩ ምንም ማንም እንትን የሚል የለም። ማንም ዘወር ብሎ እንትን አይላችሁም። ዘወር አያችሁም። ስለዚህ ከዚህ ቸት መማር አለባችሁ። እናንተ መማር አለብን። እንደ አስራ ሰባት አመት ማለት ቢያንስ እኮ በሁለት አመት በሁለት አመት ደግሞ ስንሄድ እኛ የምንፈረው በቃ ወጪው፣ ትራንስፖርቱ፣ ምን ምን እዛ ስትሄዱ ብዙ ነገሮች ወጪውን ወደዚህም ትኬት አለ መምጫ ምናምን እዚህ ጋ እንደነገር መገዙት ነገር ይኖራል። ያንን እንፈራል ብዙ ጊዜ ማለት ነው። ግን እንደዛ ሳይሆን እንደዛ ሳይሆን ሂደን ያለውን ነገር አይተን ምናምን ብንመጣ ትንሽ ይሻላል። ግን እንደ ሀገሩ ነው። በቃ እዚህ ሀገር ከመጣችሁ ሩሩህ ነው የምትሆኑት፣ ሩሩህ ነው የምትሆኑት። የሚገርመው ነገር ማለት ነው አይን ይንትናለን ብትም ማለት አያስችላችሁም። እና መጀመሪያ ግን ለራሳችን ማለት ራሳችን ከተቋቋምን በኋላ ከዛ ቤተሰብ ብንረዳ ሀገራችን ሊሁን። ብዙ ሰው ማለት ሀገሩ ለሆነ እየተለወጠ ነው። እኛ ግን እንፈራለን። ያው በቃ ማለት ነገሮችን ምንድነው ነገሮችን ለመጋፈጥ በጣም እንፈራለን። ያ ደግሞ የሚሆነው እስከ መቼ ስደት? እስከ መቼ ማለት እስከ መቼ? ነገ ነገ ተብሎ እስከ መቼ? ብቻ በጣም ይከብዳል። በጣም ማለት ነው። ያን ነገር ደግሞ እኛ አንተም ብለን የሚሆን ነገር አድርገን ወደ ሀገራችን ሄደን ህይወታቸው የምንሉ የተሻለ ነው ይች ታያቸዋል። እኔ በጣም ነው በቃ የተሰማኝ፣ መሲ ራሱ ማለት ነው። በቃ እነዚህ ያሉ ቤተሰብን መውራትም አልፈልግም ምናምን ነው። በጣም ማለት በጣም መጥፎች ናቸው ማለት ነው። እንዴ እንደዚህ አንጨካኝ ማለት ታማለች። አዲስ አበባ ነው ተሎ ሲባሉ እንመጣም ኗ ብዙ ቢያንስ ቤተሰብና ብዙ ነገር ያስፈልጋታል። ጸበል ምናምን ሰው ያስፈልጋታል። በሀሳብ ነው የምንረዳት አሉ እንዴ ታስፈሽ እኮ ጥሩ ሰው ሆኖ ነው እንጂ ማለት ነው። እንዴ እና ታይኝ ያላ መስት ስትረዳ ኑሮ እንዴት ነው? በሀሳብ ነው፣ በሀሳብ ካልሆነ እኛ በሌላ የምንረዳ ነገር የለንም። ማለት ምን ማለት ነው? ይሄን አሰባችሁታ። እግዚአብሔር ነው። በጣም ኢኮኖሚ ነው ከብዷታል። በጣም የማት በጣም ይዘግኝናል። በጣም ደግሞ ነውር ነው፣ እንደዚህ አይደረግም። በስማ የዚህን ያህል ጭካኔ እውነት በጣም ከምታስቡት። ስለዚህ ለራሳችን ራሳችን አውቀን የራሳችን ህይወት እንትን ብንል የተሻለና የተመረጠ ነው። ላለው ለዚያ በጣም ህይወት ለኛ በጣም ከባድ ነው። ሲኖራችሁ ነው ሁሉም ሰው የሚወዳችሁ ጋር የላችሁ ደግሞ የላችሁም ነው። ብዙ ጊዜ አረባ ገር ያለው ሰው በርም የለውም። ብዙ ነገሮች የምትባሉት ነገር ይኖራል የምንባለው ነገር ይኖራል። ስለዚህ ያን ነገር ደግሞ ማሰብና ማገናዘብ አለብን። በይነኝ ማለት ነው እና በጣም የገረመኝ ነገር ስለሆነ ነው። እግዚአብሔርን በጣም ናወራ እንደዚህ አይደረግም ማለት አንዳንድ ጊዜ ማለት ለህልና ይህን የራማ እናንተ ስትረዳ ኑራ እናንተ እንደዚህ መሆን የእናንተን እንደዚህ ማድረግ በእውነት በጣም ጥሩ አይደለም። በእውነት በጣም ነው የሚያሳፍረው። እግዚአብሔርን በጣም ያሳፍራል። እናት ሴካትላሽን አመሰግናለው። መልካም ጊዜ